ዕለተ ድና የተከበራችሁ የፕራክቲስ እንግሊዝኛ ቻናል ቤተሰቦች፣ በዛሬው ክፍል ትምህርታችን እነዚህ ፐርፌክት ቴንሶችን ለማየት እንሞክራለን። ፊውቸር ፐርፌክት ቴንስ፣ ፓስት ፐርፌክት ቴንስ፣ ፕሬዘንት ፐርፌክት ቴንስ ናቸው። እነዚህ ብዙ ጊዜ በመካከለኛና ከፍ ባለ ደረጃ ላይ ያላችሁ በጣም የሚጠቅማችሁ ነው። ምሳሌዎች፣ ማብራሪያዎችና እንዲሁም ኤክሰርሳይሶች፣ የመለመጃ ጥያቄዎች ይኖሩናል ከትምህርቱ መጀመሪያ እስከ መጨረሻ ያው እንድትከታተሉ በአክብሮት እንጠይቃለን። ፊውቸር ፐርፌክት ፊውቸር ፐርፌክት ቴንስ ማለት ከስሙ እንደምንረዳው ወደፊት በሆነ ሰዓት ላይ ሊጠናቀቁ ወይም እንጨርሳለን ብላችሁ የምታቀዱት ነገሮች በሙሉ ለማውራትና ለመግባባት የሚያገለግል የቴንስ አይነት ነው። ፊውቸር ፐርፌክት ቴንስ ኢዝ ዩዝድ ቱ ዲስክራይብ አን አክሽን ዛት ፕሪስድስ አናዘር ኢን ዘ ፊውቸር ወደፊት በታቀዱ ይሆናሉ ተብሎ በታቀዱ ሁለት ድርጊቶች አሉ። እነዚህ ሁለት ድርጊቶች አንዱ ቀድሞ ይከናወናል፣ ሌላኛው ደግሞ ቆይቶ የሚከናወን ይሆናል ማለት ነው። እዚ ጋር የመጀመሪያው ቀድሞ የተከናወነው ድርጊት በፊውቸር ፐርፌክት ቴንስ እንገልጸዋለን። ለምሳሌ ዘይ ዊል ሃቭ ፊኒሽድ ዘር ወርክ ባይ ቱሞሮ ነገ ስራቸውን ይጨርሳሉ። አሁን ይሄ ስራ ወይም አክሽን ፊውቸር ላይ ወይም ደግሞ ወደፊት በሆነ ሰዓት ላይ እንዲጠናቀቅ ፕላን ያደረጋችሁት ነው። ስለዚህ ማንኛውም ወደፊት በሆነ ሰዓት ላይ እንዲጠናቀቅ እቅድ የወጣለት ነገር በሙሉ በፊውቸር ፐርፌክት ቴንስ ይገለጻል ማለት ነው። ስለዚህ እዚ ጋር ባይ ቱሞሮ ማለት ነገ በቃ ያልቃል ይጠናቀቃል ለማለት ምንፈልግ ነው። እዚጋ ፊውቸር ፐርፌክት ስትራክቸር እየተጠቀም ነው፣ ዊል ሀቭ ፊኒሽድ ማለት ነው። ምክንያቱም የፊውቸር ፐርፌክት ስትራክቸር ዊል ኦር ሻል ሁለቱም ኢንተርቼንጀብሊ ወይም ደግሞ ተካክተን መጠቀም እንችላለን። ዘን ሃቭ ፕላስ ቨርብ ስሪ ይሆናል። ቪ ስሪ ፎርም ኦፍ ዘ ቨርብ ትጠቀማላችሁ ማለት። ዘይ ዊል ሃቭ ፊኒሽድ ዘ ወርክ ባይ ቱሞሮ። አይ ሻል ሃቭ ሪችድ ዘ ስኩል ቢፎር ዘ ቤል ሪንግስ። አሁን እዚህ ጋር የሁለተኛውን ምሳሌ ብትመለከቱ ፊውቸር ወይም ደግሞ ወደፊት ይጠናቃል ተብሎ የሚጠበቁ ሁለት እቅሎች አሉ። የመጀመሪያው ትምህርት ቤት መድረስ ነው የሁለተኛው ደግሞ የደወሉ መደወል ስለዚህ የመጀመሪያው አክሽን ማን ነው ስንል ትምህርት ቤት መድረስ ነው ከዛ በኋላ የደወሉ መደወል ነው ስለዚህ አይሻል ሃቭ ሪችድ ዘ ስኩል ነገ ቀድሜ ትምህርት ቤት ይደርሳለሁ ከምን በፊት ደወሉ ከመደወሉ በፊት ስለዚህ ወደፊት እንዲህ እንዲህ ከመሆኑ በፊት ቀድመን ይህን እንሰራለን የሚል ማንኛውም የፊውቸር ኮሚኒኬሽኖች በፊውቸር ፐርፈክት ቴንስ እንገልጻቸዋለን ማለት ነው። እንግዲህ እዚጋ ፐርፈክት የተባለበት ምክንያት አንዱ ወደፊት እንዲጠናቀቅ እርግጠኝነት ያለበትና እቅድ የወጣለት ነገር በመሆኑ ነው ማለት ነው። እንግዲህ ለዛ ነው እዚህ ጋር አሁን ላይ ፕሬዘንት ላይ ቆሞ የሚያወራ ሰው ስለ ወደፊት ወይም ደግሞ ስለ ፊውቸር ብዙ በብዙ መልኩ በብዙ ስትራክቸር ለመግለጽ ወይም ደግሞ ኮሚኒኬ ማድረግ እንችላል ነገር ግን ትክክለኛ እዚህ ጋር እንደምታዩት ትክክለኛ ፕላንድ የሆኑ አክሽኖች ወይም ሰዓቱ በታወቀበት ሰዓት የሚጠናቀቅ ድርጊት ከሆነ ግን ፊውቸር ፐርፌክት እንጠቀማለን ማለት ነው። ለዛ ነው ብዙ ጊዜ ባይ ዘ ታይም ባይ ዘ ታይም ባይ የሚለውን ፍሬዝ ወይም ደግሞ ቢፎር ወይም አፍተር የምንጠቀመው፣ እቅዱ የተወሰነ ሰዓት አለው። ስለዚህ ይሄ ፊውቸር ፐርፌክት ከሌሎቹም ቴንሶች ጋር የሚለይበት ዋናው ነጥብ ነው ማለት ነው። ሺ ዊል ሃቭ ሜሪድ ኦን ፍራይዴ

አ ለዛ ነው እስካሁን ድረስ የያየ ናቸው። ሲግናል ዎርድስ ፎር ፊውቸር ፐርፌክት ቴንስ በጥያቄ ወይም ደግሞ በብላንክ ስፔስ መልክ ብንጠየቅ መሪ ቃሎቻችን እነዚህ ሲግናል ወርዶች ወይም ደግሞ ፊውቸር ፐርፌክት ቴንስ መሆኑን የሚያመላክቱልን እነዚህ ታይም አድቨርቦች ናቸው። እነዚህ ታይም አድቨርቦች ብዙ ጊዜ ፊውቸር ፐርፌክትን ከሌሎች ቴንሶች የሚለዩት ናቸው። ባይ ቱሞሮ ባይ ኔክስት መንዝ ባይ Uh, 2030 by the time he comes by then etc እዚህ ጋር ባይ ተደጋግሞ ታዩታላችሁ። ወይም ቢፎር ኦር አፍተር እነዚህ ወደፊት በሆነ ሰዓት ላይ ወይም በተቆረጠ ሰዓት ላይ የሚጠናቁ ድርጊቶችን ለማመልከት ስለምንጠቀምበት ፊውቸር ፐርፌክት እነዚህ እንደ ሲግናል ወርዶች ያገለግላሉ ማለት ነው። ስለዚህ ለምሳሌ ባይ ቱሞሮ ነገ በነገ ውለት አይል ሃ ፊኒሽድ ማይ አሳይመንት ስለዚህ አንደኛ ፊውቸር ነው፣ ሁለተኛ ቀኑ ተቆርጧል። ስለዚህ ዊል ሃቭ ፊኒሽድ ወይም ፊውቸር ፐርፌክት ቴንስ መጠቀም አለብን ማለት ነው። ለሁሉም ቴንሶች በዚህ መልክ አረፍተ ነገር መስራት ይቻላል። ለፊውቸር ፐርፌክት ማለት ነው። ኦራይት የባይ አጠቃቀም ነው። እዚጋ፣ ሌላ የምናየው ባይ ከባይ ቀጥሎ የሚመጣው ምንጊዜም እንትናችሁ ቃሉ አረፍተ ነገር በምንመሰረበት ጊዜ ፊውቸር አድቨርስ ኦፍ ታይም መሆን አለበት። ለምሳሌ ባይ ዚስ ታይም ባይ uh, ኔክስት ታይም ባይ ዘ ታይም ካላችሁ በኋላ ወይም ባይ ኔክስት ይር ባይ ኔክስት ሰመር ከባይ ቀጥሎ ያለው ፊውቸር መሆን አለበት። ለምን? ስለ ፊውቸር እያወራን ስለሆነ። ምክንያቱም ከባይ ቀጥሎ የሚመጣውን ቃል ሌላ ብታደርጉት ቴንሱ ስለሚቀየር ማለት ነው ሶ ባይ መቼ

የሁለተኛውን ብናይ ባይ ዘ ታይም ዩ ጌት የሚለው ጌት ቨርብ ዋን ነው። ስለዚህ ሁሉም ከባይ ዘ ታይም ቀጥሎ የሚመጡት ቃላቶች አንድ ፊውቸር መሆን አለባቸው። ሁለተኛ ደግሞ ቨርብ ዋን ወይም ሲምፕል ፕረዘንቴንስ መሆን አለበት። ለምን? ስለ ፊውቸር እያወራን ስለሆነ ማለት ነው። እዚህ ጋር የምታዩቸው በቀይ ሃይላይት የተደረጉ እንትኖች ቃላቶች በሙሉ ሲምፕል ፕሬዘንት ናቸው። እነዚህ ሲምፕል ፓስ ቢሆን ኖሮ ወደ ፓስ ፐርፌክት ይገኛል። ለዛ ነው ጥንቃቄ ያስፈልጋል። ስለዚህ ባይ ዘ ታይም ቀጥሎ ፊውቸር የሚያመለክት ቃል ወይም ደግሞ ቨርብ ዋን ይመጣል። ከዛ በኋላ የፈለጋችሁት በፊውቸር ኢንተንት የተደረገ ቃላቶችን ወይም አረፍተ ነገሮች፣ ኮሚኒኬሽናችሁን እዚህ ጋር መጻፍ ትችላላችሁ ማለት ነው። ያው እዚህ ጋር ያሉት የተገለጹት በሙሉ እሱን የሚያብራሩ ናቸው ማለት ነው። ባይ ዘ ታይም ዩ ዌክ አፕ ስትነቃ፣ አይ ውል ሃቭ ኦልሬዲ ሌፍት እኔ እኮ ቀድሜ ሄጃለሁ። ስለዚህ እነዚህ በዚህ በኩል ያሉት ፈርስት አክሽን ናቸው። ሶሪ እዚህ ጋ የምታዩት እነዚህ በሙሉ ፍርስት አክሽን ናቸው። እዚህ ጋ ሰከንድ አክሽን ኢንዘ ፊውቸር ይላል። ፍርስት አክሽን ኢንዘ ፊውቸር ናቸው። ለምን አንዱን ብንወስድ፣ እነዚህ ደግሞ ሰከንድ አክሽን ናቸው። እነዚህን ብንወስድ፣ ምሳሌ ባይ ዘ ታይም ዩ አራይቭ፣ አንተ ስትደርስ እኮ ያው ነገ ከነገ ወዲያ እንደማለት ነው። አይ ዊል ሀቭ ኦልሬዲ ሌፍት፣ እኔ ቀድሜ ወጥቼያለሁ ማለት ነው። ስለዚህ እዚህ ጋር ያሉት ሁሉም ቀድሞ የተከናውን ናቸው እነዚህ ከመሆናቸው በፊት ቀድሞ የተከናውን ናቸው ለዛ ነው እነዚህ ፈርስት አክሽን የሚባሉ የሚባሉት ስለዚህ እነዚህ ፈርስት አክሽን ናቸው በፊውቸር ፐርፌክት ቴንስ መገለጽ አለባቸው ማለት ነው ሶስት ኦል አር ፈርስት አክሽን እዚህ ጋ ያሉት ደግሞ ሰከንድ አክሽኖች ናቸው እዚህ ጋ የተገለጹት ማለት ነው ታንክ ዩ ቬሪ ማች ኦኬ ኔክስት ፓስት ፐርፌክትን እናያለን። ፓስት ፐርፌክት ደግሞ የፊውቸር ፐርፌክት ተቃራኒ ነው። ፓስት ፐርፌክት ቴንስ ኢዝ ኤ ቨርብ ፎርም ዩዝድ ቱ ሪፈር ቱ ኤ ፓስት አክሽን ዛት ኦከርድ ቢፎር አነዘር ፓስት አክሽን። ፊውቸር ፐርፌክትን ካየን ሁለት አክሽኖች በፊውቸር ነበረ፣ አንዱ ከአንዱ ቀድሞ የሚሆን ግን ፓስት ፐርፌክት ከሆነ ግን ሁለት በፓስት ኦልሬዲ የተጠናቁ ድርጊቶች ናቸው። አንዱ ቀድሞ ይከናወናል፣ ሁለተኛው ደግሞ ተከትሎ ይሆናል። ስለዚህ እዚህ ጋም ፈርስት አክሽንና ሰኮንድ አክሽን ይኖረናል ማለት ነው። ለምሳሌ አይ ሃድ ፊኒሽድ ማይ ወርክ ባይ ዘ ታይም ሺ አራይቨድ። ስለዚህ ከባይዘ ታይም ቀጥሎ የሚመጣው ቃላችሁ ምን መሆን አለበት? ቪ ዋን መሆኑ ይቀርና ወደ ሲምፕል ፓስት ቴንስ መሆን አለበት። እኔ እኮ እዛ በሄድኩት ሰዓት በሄድኩበት ሰዓት ኦሬዲ ሄደዋል፣ ፓስት ስለሆነ ማለት ነው። በሄድኩበት ሰዓት እሷ ቀድማ ወጥታለች፣ ወይም ደግሞ ስራዬን ቀድሜ አጠናቄ ነበረ ይላል። ሶ የስራው መጠናቀቅ የመጀመሪያ አክሽን ነው ማለት ነው። የእሷ መድረስ ደግሞ የሁለተኛ አክሽን ስለዚህ የሁለተኛው አክሽን በሲምፕል ፓስት ቴንስ ይጻፋል፣ ምን ጊዜም ማለት ነው። የመጀመሪያው አክሽን ደግሞ በፓስት ፐርፌክት ይጻፋል። ስለዚህ እዚህ ጋር የምታያቸው በሙሉ ፍርስት አክሽን ናቸው፣ በዚህ በኩል የተገለጹት ደግሞ ሰከንድ አክሽን ናቸው። ሁለት በፓስት የተከናወኑ አክሽኖች፣ የቀደመው በፓስት ፐርፌክት ይጻፋል፣ የተከትሎ የሆነው ደግሞ በሲምፕል ፓስት ቴንስ ይጻፋል ማለት ነው። ሶ አንድ ምሳሌ እንድገም ዘይ ሃድ ኦልሬዲ ኢትን ዲነር ቢፎር አይ አራይቭድ። አሁንም እኔ ከመምጣቴ በፊት ትላንት ወይም ደግሞ ያለፉት ሳምንት ባለፈው ሳምንት ወይም ደግሞ ባለፈው ጊዜ እንደማለት ነው። እኔ እኮ እዛ ስደርስ እነሱ ቀድመው እራት በልተዋል። ስለዚህ ዘይ ሀድ ኦሬዲ ኢተን ዲነር ቢፎር አይ አራይቭድ። ለእነዚህና መሰል ኮሚኒኬሽኖች ፓስት ፐርፌክት ኢንስ እንጠቀማለን። ፓስት ፐርፌክት ማለት በፓስት የተጠናቀቀ ኦልሬዲ፣ ያለቀ ፐርፌክት የሆነ እንደማለት ነው። ስለዚህ ሌሎችም አረፍተ ነገሮች ያው በጥንቃቄ ተስቶሏቸው ይህንን ያብራራሉ ማለት ነው። አንድ ብንድግም ዘይ ሀድ ቢን ማሪድ ፎር ቴን ይርስ ቢፎ ዘይ ሀድ ዜር ፈርስት ቻይልድ። ስለዚህ እዚህ ጋ ልጅ መኖር፣ ልጅ ከመውለዳቸው በፊት እንግዲህ አግብተው ነበረ፣ ስለዚህ ተጋብተው ነበረ። ይቅርታ የመጀመሪያው አክሽን የሚሆነው ቀድሞ የሚከናወነው አክሽን ምንድን ነው? ማግባት ስለሆነ ከዛ በኋላ ደግሞ የሆነው አክሽን ደግሞ የልጅ መምጣት ስለሆነ ይሄ ሁለተኛው አክሽን በምን ነው የተጻፈው በሲምፕል ፓስት ነው የተጻፈው ማለት ነው ሶ የመጀመሪያው አክሽን ደግሞ በፓስት ፐርፌክት ተጽፏል ማለት ነው ስለዚህ ስትራክቸሩ እንደምታዩት የፓስት ፐርፌክት ስትራክቸር ፈርስት አክሽን በፓስት ዲስክራይብ ለማድረግ እንጠቀምበታለን እንዲሁም ስትራክቸሩ ሃድ ፕላስ ቨርብ 3 ነው ለሁሉም ለአይ ለዚ ለዘይ ለዩ ለሺ ለሁሉም ለዊ ይሄ ለሲንጉላርና ለፕሉራል ሰብጀክቶች ሃድ ፕላስ ቨርብ 3 እንጠቀምበታለን ማለት ነው። ስለዚህ ባይ ሲደመር ፓስት ቴንስ ነው የምንጠቀመው እዚህ ጋር ባይ ዘ ታይም ዊ ዌንት አብሮድ፣ ባይ ዘ ታይም አይ ግራጁዌትድ፣ ባይ ዘ ታይም ዊ አራይቭድ እንላለን። ከዛ በኋላ የሚመጣው ፓስት ፐርፌክት ይሆናል። ይሄ ፈርስት አክሽን የመጀመሪያው በዚህ ፎርሙላ የሚመጣው ደግሞ ሰከንድ አክሽን ኢን ፓስት ይሆናል ማለት ነው። ስለዚህ ከፊውቸር ፐርፌክት ጋር ሙሉ ሙሉ ተቃራኒዎች ናቸው ማለት ነው።

ምን ጊዜም ቢፎር እና አፍተር ሌላው ፓስት ፐርፈክት ወይም በፓስት የተከናወኑ ሁለት ቅደም ተከተል ያላቸው አክሽኖችን ለማውራት ወይም ደግሞ ኮሚኒኬን ለማድረግ የሚያገለግሉን ቃላቶች ናቸው እነዚህ ቢፎር እና አፍተር። ነገር ግን የስትራክቸር በአረፍተ ነገር ውስጥ የስትራክቸር አጠቃቀማችን ግን ላይ ግን ተጽዕኖ ወይም ደግሞ ለውጥ ያመጣሉ። አሁን እዚህ ጋር ቢፎር ምንጊዜም ከቢፎር ቀጥሎ የሚመጣው ሰከንድ አክሽን ቀድሞ አንድ ነገር ሆነዋል። እንዲህ ከማድረጌ በፊት የሆን ነገር ሆኗል የሚል ኮሚኒኬሽን ስለሚኖረው ከቢፎር በኋላ ሰከንድ አክሽን ይመጣል፣ ምንጊዜም ቢሆን ማለት ነው። ሶ ሰከንድ አክሽን መጣ ማለት ምንድን ነው? ቨርብ ቱ ትጠቀማላችሁ ማለት ነው። ግን ፈርስት አክሽን ምንጊዜም ቀድሞ የፓስት ፓስት ስለሆነ ፓስት ፐርፈክት ይሆናል። ስለዚህ አይ ሃ ኦረ ሴንድ ዘ ኢሜል፣ ኢሜሉን ኦረ ኮ ልኬው ነበረ፣ ግን ቆይቼ አረጋገጥኩኝ፣ ያው ሚስቴክ እንደሰራሁኝ ቆይቼ ነው ያረጋገጥኩት። ሁለተኛው ዘባስ ሀድ ኦረ ሌፍድ፣ ባሱ እኮ ቀድሞ ወጣ እኛ እዛ ከመድረሳችን በፊት መጀመሪያ የሆኑ አክሽኖች እንዲህ በፓስ ፐርፌክት እንጻፋቸዋለን። ሁለተኛው ደግሞ በሲምፕል ፓስ። ግን አፍተር ከመጣ ግን ይሄን ስትራክቸር ይቀየራል። ከአፍተር ቀጥሎ ምን ጊዜ የሚመጣው ፈርስት አክሽን ለምሳሌ፣ ዊ አራይቭ ቱ ዘ ባስ ስቴሽን አፍተር ዘ ባስ ሀድ ሌፍት። ያው ባሱ ቀድሞን ከወጣ በኋላ ነው እኛ የደረስ ነው። ስለዚህ የባሱ መውጣት ፈርስት አክሽን ይሆናል። ይሄ የሆነበት ምክንያት አፍተር ስለመጣ ነው። ከአፍተር በፊት ያለው ደግሞ ሰከንድ አክሽን ይሆናል። ይሄ ማለት በሲምፕል

ኦን ዝ የት ፕሪዘን ፐርፈክት ቴንስ በጣም በሚገርም ሁኔታ ከሌሎች ቴንሶች በጣም ለየት የሚያደርገው ከዚህ በፊት ተጀምሮ እስካሁን ድረስ የተከናወነ አክሽን፣ እንዲሁም ደግሞ ከዚህ በፊት ተጀምሮ እስካሁን ድረስ መጥቶ ወደፊትም ሊቀጥል የሚችል አክሽኖችን፣ እንዲሁም አሁን ጀምራችሁ አሁን ኦልሬዲ የተጠናቀቀን ድርጊት ለማመልከት የምንጠቀምበት ነው። ሁሌም ማለት ነው ስትራክቸር በተመለከተ ሀቭ ወይም ደሞ ሀዝ ፕላስ ቨርብ ስሪ ነው የምትጠቀሙት ያው ሲንጉላር ከሆነ እና አመላካች ቃላቶች ደግሞ አሉት እናያቸዋለን። አይ ሃ ቪዚትድ ፓሪስ ትዋይስ ቢፎር፣ ስለዚህ አይ ሃ ቪዚትድ ፓሪስ ትዋይስ ቢፎር፣ ቲቸር ቲያትር ግሩፕ ሃዝ ኢምፕሩቭድ፣ ንድ ሳሺ ሃዝ ጀስት ብራሽድ ስ ስ ን ዳና ሃ ና ግራጅዌትድ ፍሮም ኮሌጅ። የት እነዚህ ስትራክቸሩን በተመለከተ የሚያመላክቱ ናቸው። በዚህ መልኩ ነው አረፍተ ነገር የምንሰራው፣ ሃቭ ወይም ደግሞ ሀዝ ፕላስ ቨርብ ስሪ እንጠቀማለን ማለት ነው ግን እንደ ሌሎችም ምንትኖች ቴንሶች ፕሬዘንት ፐርፌክትን በአረፍተ ነገር ውስጥ ጥያቄም ለመስራት ይሁን ወይም ደግሞ እኛ አረፍተ ነገር ለመጻፍ ወይም ደግሞ ኮሚኒኬት ለማድረግ በስፖክን እንግሊሽ ላይ የምንጠቀማቸው ሲግናል ወርዶች እነዚህ ናቸው። ስ፣ ኦልሬዲ፣ ሶ ፋር፣ ሲንስ፣ ፎር፣ ሪሰንት፣ ን ማይ ላይፍ፣ ኔቨር ኤቨር። የት እነዚህ ብዙ ጊዜ ከመጡ ብዙ ጊዜ ፕሬዘንት ፐርፌክትን ቴንስ ያመላክታሉ። እነዚህ ሁሉም ትርጉማቸውን ብታዩዋቸው ያው አሁን ወይም በህይወቴ በሙሉ ወይም ደግሞ አሁን ወይም ደግሞ ከዚህ በፊት ተጀምሮ እስካሁን ድረስ ያለውን እነዚህ ሶስት እንትኖች ነገሮች ነው የሚያብራሩት። ፕሬዘንት ፐርፌክቱም ያም ስለሚያብራራ እነዚህ ሲግናል ወርዶች እንጠቀማቸዋለን ማለት ነው። ጀስት ማለት በቃ አሁን አሁን ማለት ነው። ምሳሌ አር ዩ ሃንግሪ ነው፣ አይ ሃቭ ጀስት ሃድ ዲነር ነው። እርቦሃል? ኧረ አሁን አሁን እኮ ነው በቃ እራት የበላሁት ለማለት። ጀስት ጀስት ማለት አሁን አሁን እንደማለት ነው ያው። ሶ አሁን ስለሆነ ምን ነው የምትጠቀሙት? ፕሬዘንት ፐርፌክት ነው የምትጠቀሙት። ሶ አይ ሃቭ ጀስት ሃድ ዲነር

ሶ እንደዚህ አይነት ነገሮች ስታወሩ አሁንም ፕሬዘንት ፐርፌክት ወይም አሁን የተጠናቀቀ ኦሬዲ የተጠናቀቀ ድርጊት መሆኑን ያመለክታል ማለት ነው። ሌላው የት ነው? የት በሁለት መልኩ ነው የምትጠቀሙት? አንደኛው አረፍተ ነገሩ ፕሬዘንት ፐርፌክት ሆኖ ኔጋቲቭ ከሆነ ለምሳሌ፣ he has not arrived yet፣ እስካሁን ድረስ እኮ አልሆነም ለማለት። ይሄው እስካሁን ድረስ አልደረሰም። he has not arrived yet። እስካሁን እኮ አንድ ነገር እስካሁን ድረስ አሁን እስከምናወራበት ጊዜ ድረስ አልሆነም ለማለት ስትፈልጉ የት ተጠቅማላችሁ። he has not arrived yet። have እና ሁለተኛው የት የምትጠቀሙበት ቦታ ደግሞ ጥያቄ ላይ ጥያቄ ስትጠይቁ ሀቭ ዩ ኢትን ዘ አፕልስ የት በፕሬዘንት ፐርፌክት ጥያቄ ስትጠይቁ የት መጨረሻ ይመጣል። ሀቭ ዩ ኢትን ዘ አፕልስ የት ተመግባችኋል ለማለት ስትፈልጉ የት እንጠቀማለን። ግን አፍራሽ ነው ሄ ሃዝ ኖት አራይቭድ የት ስንል አልደረሰም ወይም አልሆነም ለማለት ነው። ሌላው ደግሞ ፎር ነው። ፎር ለብዙ ጊዜ ለረጅም ጊዜ ለማለት ትጠቀሙታላችሁ። ሃዝ ሊቭድ ኢን አዲስ ፎር አ ሎንግ ታይም አዲስ አበባ ውስጥ በጣም ብዙ ጊዜ ነው የቆየው ለማለት እስፈልጉ አጌን ሂር ፕሬዘንት ፐርፌክት ነው እና ፒሪድ ኦፍ ታይምን ነው ወይም ዲዩሬሽን ኦፍ ታይምን ለማመልከት ፎር ትጠቅማላችሁ። ሲንስ ደግሞ ፖይንት ኦፍ ታይምን ነው ይሄ ለአራት ሰዓት ልል እችላለሁ። እዚህ ጋር ሲንስ ከሆነ ግን ከአራት ሰዓት ጀምሮ ልትል ይችላላችሁ። ስለዚህ አይ ሃቭ ሊቭድ ሂር ሲንስ ቱ ሳውዝን ቴን፣ ከሁለት ሺህ አስር ጀምሮ እዚህ እኖራለሁ ለሚል ሰው አንድ ሰው ሌላ ቴንስ አይጠቀምም ስ ፕሮሪ ፕሬዘንት ፐርፌክት ይጠቀማል። ለምን ከድሮ ጀምሮ እስከ አሁን ድረስ የሚል ስላለው ማለት ነው። እዚጋ ደግሞ ለብዙ ጊዜ የሚል ስላለው ብቻ የሆነ በህይወት ረጅም ሰዓትን የወሰዱ አክሽኖችን ለማብራት ስንፈልግ ፕሬዘንት ፐርፌክት እንጠቀማለን። ሌላው ኤቨር ና ኔቨር ነው። ኤክስፕረስ ዘ አይዲያ ኦፍ አን አንስፐሲፋይድ ታይም ቢፎር ናው ብዙ ጊዜ በጣም ጥቅል የሆኑ ሰዓቶችን ለማመልከት ወይም ደግሞ ስፔሲፊክ የሆነ በዚህ ሰዓት የማንላቸው ረጃጅም የሆኑ ድርጊቶችን ለማውራት ስንፈልግ ኤቨር ኔቨር፣ በህይወት ስር ኦፍ ማይ ላይፍ ኢን ማይ ላይፍ ምናም ስትሉ የምትጠቀሙት ነው። ግን ኤቨር እና ኔቨር ስላይት ዲፈረንስ አላቸው። ለምሳሌ ሂ ሃዝ ኔቨር ቢን አብሮድ፣ እሱ በፍጹም ወደ ውጪ ሄዶ አያውቅም። ሃቪ ዩ ኤቨር ቢን ቱ ዩሮፕ፣ ጥያቄ ስትጠይቁ ግን ኤቨር የምትጠቀሙት ማለት ነው። ሃቪ ዩ ኤቨር ቢን ቱ ዩሮፕ አውሮፓ እንዳባለ ወይም አውሮፓ ሄደህ ታውቃለህን ለማለት ስትፈልጉ ኤቨር እና ኔቨር ስቲል ለፕሬዘንት ፐርፌክት ሲግናል ወርዶች ናቸው ማለት ነው። አይ ሃቭ ኔቨር ፌስት ዚስ ፕሮብሌም ኢን ማይ ላይፍ። ይሄ እኔ በህይወቴ እንደዚህ አይነት ችግር ገጥሞኝ አያውቅም። አይ ሃቭ ኔቨር ፌስት ዚስ ፕሮብለም ኢን ማይ ላይፍ ትላላቸው። ኦንሊ አ ፊው ስቱደንትስ ሃቭ ሬጅስተርድ ቱ ቴክ ዘ ኮርስ ሶ ፋር። ማለት ብዙ ጊዜ ከፕሬዘንት ፐርፌክት ጋር የምንጠቀመው ነው። ሶ ፋር ማለት እስካሁን ድረስ እንደማለት ነው። ሶ ፋር ያው እስካሁን ድረስ እንደማለት ነው። ኦኬ ፋንታስቲክ ወርክ አሁን እስካሁን ድረስ ባየናቸው ዋና ዋና ርዕሶች ላይ ወይም በእነዚህ በሶስቱ ፐርፈክት ቴንስ ላይ እስኪ ምን ያህል እንደያዛችሁ ራሳችሁን ኤግዛማይን ታደረጋላችሁ። እነዚህ ስድስት ጥያቄዎች ትሰሩና መልሱን ኮመንት ፔጅ ላይ ታስቀምጡልኛላችሁ ማለት ነው። ፕራክቲስ ኢንግሊዝኛ ኬጂ ቱ ኮሌጅ። ታንክ ዩ ፎር ዩር አቴንሽን። ሃቭ ኤ ናይስ ታይም